አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አምስት በዚች ቀን ታማኝና ተጋዳይ የሆነ ምሥራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምእመን ዋልንጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካህዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አሬዮሳዊ ነበር። የጣዖት ቤታቸውንም እስኪ ከፍቱ ሃይማኖታቸው የቀናውን የምዕመናንን አብያተ ክርስቲያናትንም እንዲዘጉ አሬዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምእመናን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሱ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባ ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምኩራብ በኩል የተነሱበትን ጠላቶቹን ሄዶ ምዕራብ በኩል የተነሱበትን ጠላቶቹን ሄዶ ለመውጋት ሲወጣ ንጉሡን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ወይ፣ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምዕመናንን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ። ይህን ካላደረክ ግን እግዚአብሔር ይጥልሃል፣ ከጠላቶችም ሸሽተ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነዋ አለው። ያን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሱም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከታተሉት ሸሽቶ ከአንዲት አጸድ ውስጥ ገባ። በዚያም በረከሰች ሃይማኖቱ ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ሰው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያይቆም ትንቢቱ ተፈጸመ። ከእስር ቤትም በክብር አወጡት። ምዕመናንም ከያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ሆነች ቅድስት ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የተመረጠ ሐያል ተጋዳይ አባ ብሶይ ያረፈ የዚህም ቅዱስ አባቶቹ ክብሪ ግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግ ህስጦስ ነው። እርሱም ከአንጾኪያ የቃው ገዥ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው አስራ ሰባት ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ለታግ ህስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው። የእግዚአብሔር ወዳጅ ሆይ፣ ሰላም ላንተ ይሁን። እነወ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለህ። ስሙንም ብሶይ ትለዋለህ። እርሱም ለእግዚአብሔር የተመረጠ ቃ ይሆናል ክብሪ ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀብሎ የሰማይትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳይን ቅዱስ ሚያዚያ አንድ ቀን ወለደችው። እውቀትን ጥበብንና ፈሪያ እግዚአብሔርን በማስተማር አሳደጉት። ሰባት ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ኖረ። ከዚህ በኋላም ሀያ ሰባት ዓመት በሆነው ጊዜ የሲኢድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃል የማይታዘዝና ለአማልክት መስገድንም እንቢ የሚሉ ሁለት ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዝና አቅርበው በፊቱ አቆማቸው። ስለ ስራቸው መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከሶስት ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምስራች የምናገር ገብርኤል ገብርኤል ረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተ ወዳጄ ብሶይ ታላቅ ተጋድሎ አንተን ይጠብቅሃል። ወደ እስክንድሪያ ከተማ ሊሰዱ አላቸው። ከዚያም ወደ አንጾኪያ ወስደውህ በዚያ የምስክርነትን ገር ሊፈጸማል ከዚህ በኋላም መኮንኑ ከወኅኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮች አዘዘ። በዚያም ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወኅኒ ቤት ጨመሩት። በዚያም ብዙ በሽተኞች ፈወሳቸው። ዳግመኛም እንዲህ አዘዘ። ከወይኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት፣ እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚሁም ሆኖ አስር ቀን ኖረ። ከዚህ በኋላ አውጥቶ በፊቱ አቁሞ ለአማልክቶች ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወይኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና፣ አይዞ መልካም ገድልን እስከምትፈጽም እኔ ከአንተ ጋር እኖራለሁና አትፍራ አለው። ከዚህ በኋላ ወደ እስክንድርያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራ ሁሉ መረመረውና ህዋሳቱ ተቆራርጦ እስቲወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ስሮች ህዋሳቱን ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ህዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ዲዮቅልጥያኖስም አቀረቡት። እርሱም በእሳት ባፈሉት ወይ በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ደንጊያ በሰንሰለት አስረው ወደ ባሕሩም አንከባለው ግማሽ ስጋውን እንዲያሰጥሙ ግማሹን ግን እንዲያሰጥሙ እንዳያሰጥሙ አዘዘ። እነርሱም በባሕሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አደረጉ። አስረውተውት በዚህ ስቃይም ከቀኑ እስከ ሰባት ሰዓት ዋለ። ያን ጊዜም መላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባሕር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሠራ ሥጋ ውስጥ ጨመረው። ሥጋውም ከራሱ ጋራ የተገናኘና እንዳልተቆረጠ ጋኑም በሀያ ቀን እስክንድሪያ እስከሚደርስ ድረስ በሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችን በሰሙ ጊዜ መጡ፣ ተሸክመውን በቦሃ ሀገር ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበረ። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ፣ ከእግዚአብሔር የተለየው ሆኜ ብቻዬን እንዴት ተተወኛለ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ፣ ወዳጄ ቢፋሞን ከእኔ ጋራ መኖርን ከፈለግ ፈጥነ ወደ መኮንኑ ሄደ፣ ክብር ይግባውና በክርስቶስ ታመ ነገም ወደን የተመጣለ። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚያም ከዚህም በኋላ ወደ መኮንኑ ሄደ፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱት አወታቱን ሰደበ። መኮንኑም ጽኑ ስቃይ ያሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ፣ የምስክርነትን አክሊል ተቀበለ። በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። በዚች ዕለት ደግሞ የመርቆሬዎስና የመቃርስ የይስቅና የእብሎይ የእብሎን የረፍታቸው መታሰቢያ ነው። አብላሬዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባይር ውስጥ በመስተም አረፈ። በረከቱ ከእኛ ጋራ ትኑር ለዘላለሙ አሜን። በዚች ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተከበረች። በረከቷ ከኛ ጋራ ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ስድስት በዚች ዕለት ከእስክንድሪያ ከተማ የሆነ መነኮስ አባት ቴዎድሮስ በሰማዕትነት ሞተ። በዚች ዕለት የሀገር መሪውጥ አርባ ሰማዕትና የሌሎች አርባ ሰማዕታት የመነኮስ ገብረ ክርስቶስ መታሰቢያቸው ነው። በረከታቸውም ከኛ ጋራ ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳቤ ወስ ተማንሃር ዋግና ባኮስ የተባሉ የሀገር አስና አራት መንኳንንት የረፍታቸው መታሰቢያ ነው። አባታችን ገብረ መንፈስ ቅዱስ ያደረጉት ተአምር ነው። ጸሎታቸውና በረከታቸው በገዳማውያን እንዲሁም በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር አሜን። የቀትር ጋኔን የያዛት አንድ ሴት ነበረች። በሶስት ቀንም ይጥላት ነበር። እስከ ሶስት ዓመትም የተሰቃየች ኖረች። ከሶስት ዓመት በኋላ ወደ አንድ ታላቅ መንፈሳዊ ካህን ሄደች። ሄዳም የምትንበትን ምክንያት ምክንያት ንገረኝ፣ የምድንበትን ምክንያት ንገረኝ። የቀትር ጋኔን ይዞኝ እየጣለኝ እያሰቃየኝ ነውና አለችው። ያም ታላቅ ካህን እኔ ያለ እግዚአብሔር ፈቃድ ጋኔን ማውጣት አይቻለኝም ነገር ግን ድንቅ ተአምር የሚያደርግ የአባታችን የገብረ መንፈስ ቅዱስን መታሰቢያ ዝክር አድርጊ እርሱ ያድንሻል። ይኸውም በዓሉም በወር በገባ በአምስት ቀን ነው ብሎ መከራት። ያችም ሴት ደስ ይላላት። ሄዳ ለባሏ ነገረችው። ባሏም ይህንን ሰምቶ የማዳን ምክንያት ያሳየኝ ጥማድ በሬ እንሰጣለሁ፣ መታሰቢያውን ዝክሩን ማደረግ አደርጋለሁ አለ። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ መጥቶ ባጠገው አቁሞ ያንን ጋኔን አንተርኩስ መንፈስ ከእርሷ ተለይተው ውጣ፣ በኔ ቃል ኪዳን አምያለሁ አለ። ጋኔኑም በእርሷና በባሏ መካከል ይኖር ነበር። አባታችንም ፈጥኖ ተነስቶ በመብረቅ መታው። ሁለቱም ባልና ሚስት ግን ደነገጡ። ተነስተውም ወደ ደጅ ወጡ። ያ ጋኔንም ወድቆ አገኙት። ሁለመናውንም በእሳት የተለበለበ ግን ይመስል ነበር። ፊቱም ዝንጀሮ ይመስል ነበር። ያ ሀገሩ ሰዎች እስኪሰሙ ድረስ አሰምቶ ጮሁ። ያ ሀገሩም ሰዎች ጩኸቱን ሰምተው ተሰበሰቡ። ይህን ድንቅ ተአምር አይተው ፈጽመው አደነቁ። በለኩትም ጊዜ ቁመቱ አራት ክንድ ከስንዝር ሆነ። ጎኑም ሁለት ክንድ ያህል ሆነ። በማግስቱም ወደ ገደል ሊጥሉት ወደው አርባ ጎልማሶች መጥተው ጎተቱት፣ አልቻሉም። ዳግመኛም የሀገሩ ሰዎች ከልጆች ከሴቶቹ ጋር ሆነው ጎተቱት፣ አልቻሉም። ጋኔኑ የወጣላት ያቺ በሽተኛ ሴት ግን ሶስት ጊዜ በአባታችን ገብረ መንፈስ ቅዱስ ጸሎት አንተ ጋኔን ተነስ ብላ ብቻዋን ገመዱን ይዛ ጎተተችው። ከዚያም የነበሩ ሰዎች ሁሉ እያደነቁ ተከተሏት። ብቻዋን ጎታ ወስዳ ወደ ገደል ጣለችው። አባታችን ገብረ መንፈስ ቅዱስም ይህን ድንቅ